ቀጥለናል ሰዓቱ የስፖርት ነው። የተመራረጡ ስፖርታዊ መረጃዎችን ደግሞ ከዳናዊት ሳየ ምንከታተለው ነው የሚሆነው ዳናዊት፣ አየር ሰዓት ያንቺ ነው። አመሰግናለሁ። ሶል አብራችሁን ቆዩ። በሀገር ውስጥ ዜናዎች ጀምራለሁ። ዘጠነኛው የደወል ዞን ስፖርታዊ ጨዋታዎች ውድድር በድሴ ከተማ ተጀምሯል። ውድድሩ ያለምንም እንከን በስፖርታዊ ጨዋነት እንዲጠናቀቅ ሁሉም የድርሻውን እንዲወጣ መልእክት ተላልፏል። ሳላዲን ሳይድ ከደሴ ተጨማሪውን አድርሶናል። በደቡብ ወሎ ዞን ስፖርት ምክር ቤት አዘጋጅነት የሚካሄደው ዘጠነኛው የመላው ደቡብ ወሎ ዞን ጨዋታዎች ስፖርት ለሰላም ሰላም ለሁሉም በሚል መሪ መልእክት በደሴ ከተማ መካሄድ ጀምሯል። የደቡብ ወሎ ዞን ወጣቶችና ስፖርት መምሪያ ኃላፊ ጀማል ሞላ በ24 ወረዳዎች ወረዳዎችና ከተማ አስተዳደሮች በ13 የስፖርት አይነቶች ውድድሩ እንደሚካሄድና ከ2ሺ በላይ የስፖርት ልዑካን እንደሚሳተፉ ገልጸዋል። ውድድሩ ስፖርታዊ ጨዋነት በተላበሰ መንገድ ፍጻሜውን እንዲያገኝ ስፖርተኞች ኃላፊነታቸውን መወጣት እንዳለባቸውም አሳስቧል። ውድድሩ ሁሉንም የማህበረሰብ ክፍል ያሳተፈ ሲሆን የተያዘለት ግብና ዓላማ እንዲያሳካብ ከሁሉ በላይ ዲስፕሊን ስለሚፈልግ ሁላችንም በመረዳዳት እና በመተጋገዝ ስራዎችን መስራት ይገባናል። የደጋፊዎቻችንን ስሜት የጠበቀና ስፖርታዊ ጨዋነትን የተከተለ መሆን አለበት። ምናልባት የሚፈጠሩ ችግሮች ቢከሰቱም እንኳን ዳኞች የሚሰጡትን ውሳኔ መቀበልና ተግባራዊ ማድረግ የግድ ይለናል። ለስራ ውጤታማነት ሁሉም በየደረጃው ያለ ስፖርት ቤተሰብ ኃላፊነቱ መወጣትም ይጠበቅበታል። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላለኝ በእንኳን ደህና መጣችሁ መልእክታቸው ስፖርተኞች በከተማዋ በሚኖራቸው ቆይታ ከተማ አስተዳደሩ ሁሉን አቀፍ ድጋፍ እያደርጋል ነው ያሉት። በስፖርት ተወዳድሮ ሶሻል ቫሌው ማግኘት ትልቁ ነው። ከጤና ከሚሰጠው የጤና አስተዋጽኦ በተጨማሪ ማህበራዊ ዋጋው የሚያመጣው አንድነት የሚያመጣው ፍቅር በጣም ትልቅ ነው። አሁን ከሰሞኑ ከምናሳልፈው ሳምንት ውስጥ ከስፖርት ውድድራችንን ባሻገር ከፍ ባለ በማህበራዊ ትስስራችንን የሚኖረን የውስጥ አንድነት የግንኙነታችንን መጠናከር፣ መደጋገብ፣ መቀራረብ የሚያበረክተው አስተዋጽኦ በጣም ትልቅ ነው። በክልሉ ሁሉም ዞኖች ዘጠነኛው የመላው አማራ ጨዋታዎች እየተካሄደ መሆኑን የአማራ ክልል ወጣቶችና ስፖርት ቢሮ ምክትል ኃላፊ ጋሻው ተቀባ ገልጸዋል። ዘጠነኛው የመላ ደቡብ ወሎ ዞን ውድድርም ሰላማዊ ሆኖ እንዲጠናቀቅ ሁሉም በኃላፊነት መንፈስ እንዲሰሩ ጠይቀዋል። ፍጹም ሰላማዊ በሆነ ስፖርታዊ ጨዋነትን በተላበሰ መንገድ እንድታጠናቅቁ መልእክቴን እያስተላለፍ ስፖርት ለሰላም ሰላም ለሁሉ በመክፈቻ መርሃ ግብሩ በተደረገ የእግር ኳስ ጨዋታ ተንታ ወረዳ ጃማ ወረዳን 3 ለ0፣ ሲያሸንፍ ወረባቦ ወረዳ አርጎባን 7 ለ1፣ ጊንባ ከተማ ቦረናን 3 ለ0 እና ለጋምቦ ወረዳ ደላንታ ወረዳን አራት ለ1 ማሸነፍ ችለዋል። ውድድሩም እስከ ሚያዝያ 6 ቀን 2017 ዓ ም ድረስ እንደሚቆይ ከወጣው መርሃ ግብር ለማወቅ ተችለዋል። የኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት ዛሬ ሲጀምር ፋሲል ከነማ ከቅዱስ ጊዮርጊስ የሚያደርጉ ጨዋታ ይጠበቃል። በአንድ ነጥብ ልዩነት በደረጃ ሰንጠረዡ ተከታትለው የተቀመጡ አጼዎቹና ፈረሰኞቹን የሚያፋልመው መርሃ ግብርም ቀን 9 ሰዓት ይጀምራል። ፋሲል ከነማ ባለፈው በ 23 ተኛ ሳምንት ወልዋሎን በማሸነፍ ደረጃቸውን ወደ 9 ከፍ አድርገዋል። ዛሬም ይህን ድል ለማስቀጠል ነው ወደ ሜዳ የሚገቡት። ቅዱስ ጊዮርጊስ በበኩሉ በ17ኛ ሳምንት ወላይታ ዲቻን ሁለት ለባዶ ካሸነፈ በኋላም ከድል ጋር ተራርቀዋል ባለፉት ስድስት የጨዋታ ሳምንታትም ሙሉ ሶስት ነጥብ አለማግኘቱም ከነበረበት ደረጃ ወደ ታች አንሸራቱታል። ዛሬም ፋሲል ከነማን ሶስት ነጥብ ለማግኘት ሊፈትነው እንደሚችል ይጠበቃል። ሁለቱ ቡድኖች ከዚህ ቀደም በፕሪሜር ሊጉ ለ16 ጊዜ ያክል የተገናኙ ሲሆን ሰባት ሰባት ጊዜ ድል አድርገዋል። ሁለት ጨዋታ ደግሞ ባቻ ውጤት አጠናቀዋል። በሌላ ጨዋታ የሊጉ መሪ ኢትዮጵያ መድን ከወልዋሏ ዓዲግራት ምሽት 12 ሰዓት ጨዋታቸውን ያደርጋሉ። በ4አራት ነጥቦች ሰብስቦ ሊጉን በመምራት ላይ የሚገኙት ኢትዮጵያ መድኖች መሪነታቸውን ይበልጥ ለማጠናከር በጽነ ጥብ በሊጉ ግርጌ ላይ የተቀምጠውን ወልዋሉ ነው የሚገጥሙት። በፕሪሚየር በታሪካቸው ለሁለተኛ ጊዜ የሚገናኙት ሁለቱ ቡድኖች በመጀመሪያው ጨዋታ ባደረጉት ምርሃ ግብር ኢትዮጵያ ምድን በአብዲሳ ጀማል ብቸኛ ማሸነፉ ይታወሳል። የመቻል ስፖርት ክለብ ያለውን ታሪክና ውጤት በሚመጥን መልኩ ደጋፊ ማህበሩ መጠናከር እንዳለበት ተገለጸ። የመቻል ስፖርት ክለብ ደጋፊዎች ማህበር አመታዊ ጠቅላላ ጉባኤውን አካሂዷል። በአዘው መኮንን ተጨማሪ አድርሶናል። በ2014 ዓ ም ሰኒወር ምስረታውን ያደረገው የመቻል ስፖርት ክለብ ደጋፊዎች ማህበር አመታዊ ጠቅላላ ጉባኤውን አካሂዷል። በጉባኤው ደጋፊ ማህበሩ የሰራቸው ተግባራትና የቀጣይ እቅዶች በዝርዝር ቀርበው ሰፊ ውይይት የተደረገ ሲሆን የተጓደሉ የሥራ አስፈጻሚ አባላት ምርጫም ተካሂዷል። በቀጣይ የተመዘገቡ ህጋዊ ደጋፊዎችን በቁጥር ለማብዛትና ጠንካራ የፋይናንስ መሰረት መፍጠር ላይ በትኩረት እንደሚሠራም የመቻል ስፖርት ክለብ ደጋፊዎች ማህበር ገልጿል። ትልቅ የደጋፊ ማህበር ፈርተናል ከሚሉ ተርታ ለመሰለፍ እየሰራ እንገኛለን። ከ3500 በላይ ደጋፊ ማህበር አባላትን መዝግበናል። የነበረብን ጥገኝነት ወጥተን የራሳችንን ችለን የምንንቀሳቀስበትን ገቢዎች ለማመንጨት እየሞከርን እንገኛለን። ደጋፊውን ለማብዛት ኃይለኛ እቅድ አለን። እቅዳችን ምንድን ነው መሰለ፣ አሁን በዚህ አመት ነው እንግዲህ። በዚህ ዓመት እቅዳችን በየቦታው እንሄዳለን፣ እንወርዳለን፣ እንቀሰቀሳለን፣ እናሰባስባለን። መቻልን ወደ ቀደመ ከፍታው ለመመለስ በትኩረት እየተሰራ መሆኑን የተናገሩት የመቻል ስፖርት ክለብ ቦርድ ሰብሳቢ ዶክተር ሰይፈ ጌታሁን ደጋፊ ማህበሩ አሁን ካለበት ደረጃ ይበልጥ ተጠናክሮ መቀጠል እንዳለበት አሳስበዋል። ከዛሬዋ ቀን ጀምሮ ስፖርት ክለቡ ያለውን ጠንካራ ጎና አይታችሁ በምን ደረጃ ይታገዛል፣ በደጋፊ ሁኔታ የሚለውን ነገር አይታችሁ፣ ሌሎች ክለቦች፣ የሀገር ውስጥና የውጭ ክለቦች ምንድን ነው ያለው የደጋፊ ስርዓት ደንብ፣ ምንድን ነው የምትሰሩት? የምታገኙትንስ ኢንካም ምንድን ነው የምታደርጉት? ለስፖርት ክለቡ ምንድን ነው ኮንትሪቢዩት የምታደርጉት? በዛ አይነት የተሰላ የደጋፊ ማህበር መቻል ስፖርት ክለብ ይፈልጋል። እንዴት ነው የምናግዘው ተቋሙ የሚለውን ነገር በዚህ አንድ ወር ውስጥ ሰርታችሁ እንዲቀርብ እንፈልጋለን። የመቻል ስፖርት ክለብ ዳይሬክተሮች ዳይሬክተር ብርጋዴር ጄኔራል ኑሩ ሙዘይን መቻል ለሀገራችን ስፖርት ሰፊ አበርክቶ ያለው መሆኑን በመግለጽ በቁጥርና በሞራል ክለቡን የሚመጥን ደጋፊ አስፈላጊ ነው ብለዋል። ብቃት ያለው ተወዳዳሪ እንዴት እናፈራለን፣ ሀገራችን የሚያሰሩ እንዴት እንፈጥራለን የሚለው ነገር ሁላችን በቤት ስራ የሚሰጠን ነው። ደጋፊው በዚህ ዓመት እኔ ካየው ጀምሮ ከሞላ ጎደል ጥሩ ነው ማለት ይቻላል። በየቦታው እየተንቀሳቀሰ የሚችለውን አድርጓል። ነገር ግን እዚህ ጋር መናገር እንፈልገው መቻል ሲባል ከማንኛውም ክለብ የበለጠ ደጋፊ ያለው ሞራል ያለው መሆን አለበት፣ በቁጥርም በወኔም ማሊያ በመሸጥ ገቢ በማሰባሰብ ብቻ አይደለም። መቻል ማን ነው? ምንድን ነው ማድረግ ያለበት? ቅድም እንደተባለው በየጊዜው የሚታዩ ችግሮች ምንድን ናቸው? እንዴት መፍታት አለበት? ከእኛ ጎን ሆኖ ሀሳቦች መስጠት አለበት። በዚህ ዙሪያ ትንሽ እጥረቶች አልፎ አልፎ እያየ ስለሆነ እዚህ ጋር ራሳችሁን አጠናክራችሁ መቀጠል አለባችሁ። የመቻል ስፖርት ክለብ ደጋፊ ማህበር ይበልጥ መጠናከር እንዳለበት በጉባኤው የተነሳ ሲሆን ለዚህ ደግሞ አስፈላጊውን ድጋፍ እንደሚያደርጉ የመቻል ስፖርት ክለብ ቦርድ ሰብሳቢ ዶክተር ሰይፈ ጌታውንና የክለቡ ዳይሬክቶሬት ዳይሬክተር ብርጋዴር ጄኔራል ኑሩ ሙዘይን ተናግረዋል።